በእነሱ ሰበብ እኛ ፎ አለን ነው አ አ አ ሮጣ ደግሞ ደግሞ ይታየኛል ውበትሽ ደግሞ ደግሞ ይታየኛል ውበትሽ ሳስለይሺ ደግሞ ደግሞ ይመጣና ፈገግታሽ። ድክም ሰላም ሰላም ሰላም ሰላም ሰላም ውድ ፋሚሊዎቻችን፣ ሰላም ሰላም ሰላም ሰላም ሰላም ውድ ፋሚሊዎቻችን፣ እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ደህና ደህና ደናነን ነን እግዚአብሔር ይመስገን። ዛሬ ያለንበትን ቦታ እንደምንም ብለህ ዙሪያውን አሳያችሁ። እንደምንም ብለ ማለት ነው። እንደምንም በለ በደም ባሳያችሁ ከተመቸ በደም ዞር ዞር ያረክ ይመስላል። እንግዲህ ያለንበት ቦታ ፋሚሊዎቻችን በጣም ነው የሚያምረው፣ በጣም በጣም ከምላችሁ በላይ እንግዲህ ዛሬ ሰብሰብ ብለን መተናል። ከዚህ ጎን ሜሪ ስትገኝ ከዚህኛው ጎን ደግሞ ይሳቅና ጽጌ ይገኛሉ። እንግዲህ ሜሪ ዛሬ ሁሉም በመነጽር ነው፣ ሁሉም በመነጽር ማለት ነው። በጣም በጣም በጣም ወንድሜ ወንድሜ፣ እንዴት ነው መነጽር ያላረግንም ልጆች አለ አለ። አይዞህ አይዞህ። ዛሬ እንግዲህ እንደዚህ ፏ ደምቅ ሽብርቅ ብለንላችሁ ፋሚሊዎቻችን እንደ አእምሮብን። አእምሮብን ወደ እናንተ መተንላችኋል ማለት ነው። ፋሚሊዎቻችን እንደምታዩት ቅድምም እንዳታየናችሁ በጣም ያምራል ቫይቡ ልዩ ነው። ገና ዋና እንዋኛለን። በቃ ላይፋችን እዚሁ ቅጭት አድርገን ነው ነው የምንሄደው። እንግዲህ ሰላም በሏቸው። ሜሪዬ ሰላም፣ እንዴት ናችሁ? የዚህ ዩቲብ ተከታታዮች በሙሉ እንዴት ናችሁ? በዓል እንዴት ነው? ዋዜማ እንዴት እያደረጋችሁ ነው? ሁሉ መልካም ነው። እንግዲህ ዛሬ እንግዲህ ሸብረቅረቅ ብለን በዚህ በዱባይ እንግዲህ በጣም በሚያምር ቦታ ተገኝተናል። እንግዲህ ዛሬ በጣም ብዙ ሰው እየፎከረ ነው። ያው ይሳቅ ሻርክ ነኝ ብሏል። ከፊሽ አልፎ ሻርክ ነኝ ብሏል። እንደዚህ እንደዚህ ነው ብሏል። ያው አሲዘናል። ቅጣት አለው ዛሬ፣ ቅጣት በጣም ከባድ ቅጣት አለው በጣም ዛሬ ትልቅ ሰርፕራይዝ ነው ያለ እንግዲህ ሰላም ቤተሰቦች እንዴት ናችሁ? እኔ ጽጌ ሮያለኝ። ምንድነው ነው እኔ ናችሁ? እዚህ እንግዲህ ዱባይ ላይ እየተሳታን ያለ ነው። በጣም ደስ የሚል ጊዜ እያሳለፍን ያለ ነው። እና ምልላችሁ ነው ቆንጆ ጊዜ እያሳለፍን ነው እና ያው ጎረምሶ የሚሉኝ ላይክ እንደዚህ ስላልኩ ነው። እና እኔ ተመችቶኛል። እናንተ ምን ትላላችሁ? ኮሜንት አሳውቁኝ። እና ዛሬ እንግዲህ ልንፍታታ ነው፣ ነገር ግን እኔ ውሃ ውስጥ መግባት አልፈለኩም፣ ምክንያቱም ከዚህ በፊት የደረሰብኝ ነገር ስላለ፣ ሰሞኑን ተገልብጠናል። ያ ሰሞኑን የተፈጠረ ችግር ስላለ ኧረ በስመ አብ እና ብቻ እኔ ውስጤ ጥሩ አይደለምና ወደ ውሃው አልቀርብም። ውሃ በብርጭቆ ነው ከዚህ በኋላ ለዛ ነው። ይሳቅ ይሳቅ። እዚህ ጋር ዝምተኛ ሰው አለ፣ ትንሽ ድካም ላይ ያለ ሰው አለ። ዝምተኛ እንትኑ ነው ፀሐዩ። አዎ ማለት የእኔ ዓይን እንግዲህ እንትን እንቅልፍ እስተኛ እራሱ ብዙ ጊዜ እንደምታዩት ከሆነ ግማሹ ነው የሚከደነው። ዛሬ ግን ፀሐዩ ግን ማለት ነው አይደለም፣ ሙሉ ማለት ነው እጥፍ 360 ዲግሪ ሊደርበው ነው። ለማንኛውም ቤተሰቦቻችን በጣም ዛሬ እንግዲህ ከጫጉላ መልስ ከሩትና ከአብርሽ ጫጉላ መልስ እንግዲህ ሽርሽር ያስፈልገናል ብለን እንግዲህ ያው በነሱ ሁኔታ እኛም እንግዲህ በነሱ ሰበብ እኛ ፈዋለን ነው። ለማንኛውም እንዲህ እንዲያ እያልን ፕሮግራማችንን ዘና እያልን እንቀጥላለን። እንግዲህ ውሃ ላይ ሻርክ ነኝ ብያለሁ። እንግዲህ ዋናው ነገር ቦታው ላይ ስንገኝ ነው። ሁሉም ነው ጫማ ውስጥ ሲገባ ነው ሁሉ ነገር የሚያስበው። ዋው በነገራችን ላይ ቁራዎች ይወዱኛል። ቁራዎች የሚወዱት ሰው አረባክሽ ለራሴ ላሽቃብጥ ብዬ እኮ ነው ከምን ረቴቴ ቁራዎች በነገራችን ላይ ማለት ነው። በጣም ቁራዎች ይሁን ምን ይሁን ረጅም ጊዜ ተንኮል እንዲ ከመታ ናቸው ምናምን ይገደልለማንኛውም እንግዲ ዋናውን ማለት ነው አብርሽ እንተያያለን። ያሸነፈ የተሸነፈ ራት ይጋብዛልራ እንግዲህ ፋሚሊዎቻችን እንደዚህ አምሮብን ዛሬ ቀናችንን ውብ ለማድረግ በዱባይ ዋና ዋና ከሚባሉ ቦታዎች ማሪና ላይ እንገኛለን ማለት ነው። ፋሚሊዎቻችን በጣም ትወዱታላችሁ። ቆይታችሁን ከኛ ጋር ካደረጋችሁ ከመጨረሻ ይሄንን ቪዲዮ ካያችሁት በጣም በጣም የሚገርም ቪዲዮ ነው። በጣም ትወዱታላችሁ። እንግዲህ እዛ ውስጥ ላይ ደግሞ ገብተን ውሃ ውስጥ ምናምን ያለውን ቫይብ ሙር ትወዱታላችሁ ብለን እናስባለን። እንግዲህ እንደዚህ አይነት ቫይብ ስናሳልፍ እኛ ዱባይ ላይ ከመጣል ስንተኛችን ነው። ኦልሞስት ወደ አሉ ከሚባሉ ቦታዎች አብዛኛው ሄደናል ማለት ይቻላል? ግን ይሄ እኔ መሰለ ቦታ አላየው። ማሪና አንደኛ ነው። በጣም ወደነዋል ነው ወደነዋል። አንደኛ አንደኛ አንደኛ። በጣም ብዙ በጣም አሪፍ አሪፍ ቦታ ማለት በጣም የወደድኩት ቦታ ማለት ቲማቲም ያለበት ቤት ያበሻ ምግብ ቤት ትንሽ ወደ ግብርና እያደና እዚሁ አካባቢ ልማት ይመቻችለት። ፀጌ ዶሮ እርባታ ይመቻችለት

ደሞ የታየኛል ውበትሽ ሳስብ ላይህ ትክክለኛ የሀሳብ ቦታው አገኘሽ። እኔ ብትሉ ሻርክ ብትሉ ሁሉም አለ። እናንተ ግን ሀሳብ በለው፣ ነፃነቱ በዝቷል።

እኛ አልወጣንም። ለማንኛውም እና ፋሚሊዎች በጣም ሙቀት አለ ሁላ ማለት ነው። አሁን ልብሳው አውላልቀን ወደዛ ጋር እስከምንሄድ ድረስ ጭንቅ ብሎናል፣ በጣም ሙቀት ስላለ ማለት ነው። እና እሺ፣ ወደዛ ደግሞ ሄደን ሪላክስ የምናደርግ ይሆናል። ባይ። በጣም ወደናል። ደግሞ አንድ ሰው እንዳይነካ ግን እንደዚህ ዳይቭ ወርደሽ ማለት ነው እዛ በኪሎሜትር በጀርባ

ያመልጠኛይዘው ይሄ ግሩፕ ከሰርጉ በፊትና ከሰርጉ በኋላ በጣም ልጅነት አለ። ምን እንዳይሆን የመሪና ውኔ ከገባው ይወጣል። አብረና ያጣም። እሺ፣ ለማንኛውም ፋሚሊዎቻችን አሁን ልብሳችን እንቀይረን ተመልሰን ወደ እናንተ የምንመጣ ይሆናል ማለት ነው። ፋሚሊዎች እንወዳቸዋለን። አብረናቸው ነበር ነው ማንን፣ ሜሪ ፒንክ፣ ፅጌ፣ ሮያል፣ ይስሐቅ፣ ያቆብ፣ ሩታ፣ ግሬስ አብርሽ ግሬስ አብረናችሁ እንቆያለን ማለት ነው። እንግዲህ ፋሚሊዎቻችን ሁላችንም እንደዚህ ቀያይረን ብቅ ብለንላቸዋል ማለት ነው። ፋሚሊዎቼ እንግዲህ ዛሬ ፀሐዩ ትንሽ ከባድ ስለሆነ መነጽራችንን አናውልቅም። መነጽር ለሌላችሁ እንግዲህ እናዝናለን፣ ፈጣሪ ይርዳችሁ። እንደዚህ እንደዚህ እንደዚህ እንደዚህ አዎ፣ ራሳቸውን እየሸፈኑ መሄድ ይችላሉ፣ ግን ደግሞ ማለት ነው አምሮብሻል ፍቅር። እንደምን ነው የቤተሰብ ነው እ ይቻላል አምሮባችሁ አሉላችሁ ልና ፍ እዚህ ጋር ምን አለ መሰላቸው አየሩ ደስ ስለሚል ዝም ብለን

ረረ ጥጌ የምር እየቀለደች ብሽ እንደሆነ ታውቂያለሽ። እና ፋሚሊዎቻችን እንግዲህ እንደዚህ ፈታ ዘና እያለን። ከነጮች ጋር ዛሬ ተቀላቅለናል፣ ሙሉ ነጭ ነው፣ እኛ ብቻ ነን ሀበሻ ያለነው። ግን ደግሞ ሀበሻነታችን ያኮራናል ወይ እኛ ማለት ነው በጣም ፀሐይ አቃጥላን እያለን እነሱ ገና ራቁታቸው ይንጣቃሉ። በጀርባቸው በፊታቸው እንድ እየተገላበጡ ነው። ባይ ዘ ወይ ከለራችንን ይወዱታል። ሀበሻ ከተባለ በቃ የተኛው ነጭ። እኔ አሁንም ሚስት ስላለኝ እንጂ ማለት ነው ዘሎ ዘሎ ነበር የሚሰከሩብኝ። አንዷ ትምጣ፣ በሌላ ነገር እኮ አይደለም

በጣም ከባድ ነው፣ ግን ደግሞ ምንም ማድረግ አይቻልም። ወደ ቢሱ ጋር ስትመጡ ወይኔ እንትናለው ምንድን ነው የሚባለው? ጥዬ ጥሪልኝ ይሄ ዌብ ዌብ አለው ፋሚሊዎቼ አይ እንዴት ተኝተዋል እኮ፣ አሸዋው ላይ አሸዋው ላይ ተኝተዋል። ምንም አልመሰላቸውም፣ ጋይስ ያና ዘና ብለው ተኝተዋል። ነው ማለት ምን ያቃጥላል። በእርግጠኝነት ምንም ያስፈራል፣ ግማሽ ደግሞ ያስፈራል

ጋይስ በጣም ነው የሚያምረው። እንግዲህ እዚህ ውሃ ውስጥ ነው ገብተን ኢንጆይ የምናደረገው ማለት ነው። ገብተን ገብተን እንዋኛለና እና ታዲያ ስለዚህ ፋሚሊዎች ከኛ ጋር ኢንጆይ ማድረግ ትችላላችሁ። ውስጥ ላይ የምንቀርጠላችኋለን። ማማ አውልቂና ነይ፣ እዚህ ጋር ነው ልቃ ጫማውን ሜሪ

ልዳሰቡግልሽን እና እንጣለው የሎንታ ትዝታ ጨዋታ ትዝታ ጨዋታ። ሰላም ደናች ቤተሰቦች እንግዲህ ተመልሰን መጥተናል። አሪፍ ጊዜ አሳልፈን ነበረ በነበረን ታይም። ነገር ግን እንደ ከስታ ነግራችሁናልና ይቺ ለመናገር ነው ዛሬ ቪዲዮ የጀመርኩት፣ ይኸው እንደምታዩት በጣም ከስቻለሁ። እኔም ጓደኞቼ ማለት ነው። ምግብ በጣም አልተስማማንም እዚህ ሀገር እና እነሱ በጣም ነው የሚያሳዝኑት፣ በጣም ነው የሚያሳዝኑት። ማለት በቃ ምግብ ምንም ልናገኝ አልቻለም። ለዛ ነው ከሳ ነውና፣ ምግብ በማጣታችን ቀኑ ሙሉ ባለመብላታችን ውስጥ ምንድን ነው እየተሰማችሁ ያለው ነገር ነው? ጥያቄ ከኔ ውጪ ነው። እኔ የምፈልገውን እየበላሁ በጣም አሪፍ ሁኔታ ላይ ነኝ ያለሁት ግን በቀን አንዴ ነው ዝበዩ እኔ ድንች በሚጥሚጣ ድንች በሚጥሚጣ የሆነት ድንች በሚጥሚጣ ዛ የለምድኩት አላገኘውም። ቀቅሉልኝ ብላቸውም ሴቶቹ በእርግጥ አላ እንትን ነው እንደ ሴት አትሁኑ ምናም ልላቸው ነበር፣ ግን ድካም በዛ ፀሐዩ በጣም ያዳክማል። እንኳን ለነሱ ለእኛም ይደክማል። ሶ እኔ አሁን ድንች በሚጥሚጣ ምናም ቀቅላችሁ ብታበሉኝ ደስ ይለኛል። እኔ ያው ማይ ፌቨራይት ፉድ ሌላ ስጋ ምናም ብዙ ነው ወዳጅ አይደለም ታውቃላችሁ፣ እና ቲማቲም ቁርጥ ባይዘው ሲባል አዞ ክትፎ ነው የሚበላው። በጣም ደስ የሚለው ነገር ልዩ ተስጦ ማለት ነው። አንቺ ምን ትያለሽ? ሙሉ ሁላችንም ከስተናል። ያው ከሰም ነው እንጂ ያው መጀመሪያ ሰሞን ምንድነው እሩዝ ምናምን ነው የምናውቀው፣ ፓስታ፣ እንደዚህ እንደዚህ አይነት ነገሮች ናቸው። እንደ ኢትዮጵያ ደግሞ የለመድነው እንጀራ ነው። እንጀራ ያለበት አካባቢ ደግሞ መጀመሪያ አናቃቸውም ነበር። አሁን አሁን ገና ነው እያወቅን የመጣ ነው። ስለዚህ በዛ ምክንያት ነው የከሳነው። ምግብ ብቻ አለም፣ እንጂ ቦታ እራሱ ቦታ ያለነው እዛው ኤርናሞላ አካባቢ ነው ወይስ ምናምን እስክንል ድረስ እንደ ቦታ የሆነ ምርጥ ቦታዎች ውስጥ ያችሁ ላይ የሆነ የሰው ልጅ ከባድ ነው። ብዙ ነገር ያወራል፣ ኔጌቲቭ ነገር ያወራል። ዝም በሉ ቤት። በጣም ብዙ አግኝተን በልተናል። አይ ኔጌቲቭ ነገር ነው ያወራው። ዝም በሉ ከመጣን ቀን ጀምሮ ዝም በሉት ዝም በሉት። ተመችቶናል። ያ እና ግን የምር ጋይዝ ኮመንታችሁ ብዙዎቻችሁ ከስታችኋል ከስታችኋል የሚል ነው። ልክናችሁ ከስተናል። ብዙዎቻችን አራት አምስት ኪሎን የቀነስ ነው ምክንያቱም

መንገድ ላይ ስታገኙን፣ ምግብ ቤት ስታገኙን፣ ሾፒንግ ቦታ ስታገኙን ለምትሰጡን ፍቅር ለምትሰጡ ክብር በጣም ነው የምናመሰግናችሁ። አሁን ግን እኔ የሆነ የሆነ ትን ትንሽ ያልተግባባውት አዲስ ነገር ይፈርሳል። አየሩ በጣም ነው የሚሞቀው። በቃ እሱ ነው ሙቀቱን ያው ገለጥለጥ በማለትም ምናምን እየሸወርነው ነው። ሙቀት ሙቀቱን አንዳንዴ ጽግሻ ለምን እንደው የተገላለጠ ልብስ ምትለብሽ ምናምን፣ አገሩ ሙቀት ነው። እኛ እንደለመርነው ምናምን እንደ አዲስ አበባ አይደለም። ስለዚህ ባለን አጋጣሚ በቃ ሌላ ነገር ፈልገን ምናምን ሳይሆን መገላለጥ ያው ሙቀቱ ነው። አየሩ እና አቅርቦቱ ይወስነው። አልገባችሁም አይደል? አቅርቦቱ አሪፍ ነው እዚህ። ልብስ አሪፍ ነው። እንትንም ምንድን አየሩም እንዴት ነው የደፈቀሽ? ዋው ውስጥ በኢየሱስ ዛሬ ያረኩት ደግሞ በኔ ቤት ወክ ጸጉራችን ምናምን ቶሎ ነው የሚበላሸው። ሙቀት አለ ግን ደግሞ ይሄ ታይም እንደውም አሪፍ ታይም ነው የመጣችሁት። ከዚህ ይብሳል ሙቀቱ ምናምን ነው የተባለው